ጌታ ኢየሱስም መልሶ አንድ ጊዜ ተው ጽድቅን ሁሉ እንፈጽም ይገባናልና አለው። ወእምዘ ሀድጎ ይላልተውና በማን ስም ላጥምቅህስ? አለው። በአደ አጥምከ በስምከ ወስምከ መኑ አጥምቀ ኪያንከ ስማ አበ ብከ ወስመ ወልደ ሲልከ ወስመ መንፈስ ቅዱስ ህላውኬ በአብ ስም እንዳላጠመክ አብ በአንተ ህልው ነው። በወልድ ስም እንዳላጠምቅክ ወልድ አንተነህ በመንፈስ ቅዱስ ስም እንዳላጠምቅክም መንፈስ ቅዱስ በአንተ ህልው ነው አለው። ጌታም አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ ወልዱ ለክብሩ ከሳቴ ብርሃነ ተስሃለነ እያልክ አጥምቀኝ አለው። በዚህን ጊዜ ተያይዘው ወደ ወንዙ ወረዱ። ባሕርም አይታ ሸሸች። ሕዝቡም ከተጠመቁ በኋላ ኢየሱስ ተጠመቀ። በሉቃስ ወንጌል እንደ ተጻፈው፣ ከዚህ በኋላ ከዮርዳኖስ ማዶ ያሉትን ሲያጠምቅ ወመጥምቀ መለኮት ተብሏል። በዕለተ አርብም አዳምና ሕዋንን ከነ ልጆቻቸው ወደ ገነት ሲያስገቡ ከውሃና ከመንፈስ ቅዱስ ያልተለመደ ወደ ገነት አይገባም እያለም በፈለገ ብርሃን አጥምቋቸዋል። በመዋለ ስብከቱም በብሔረ ብፁዓን ያሉትን አጥምቋቸዋል። ስለዚህ እሱ ከነቢያት ከሐዋርያትና ከአበው ቀደምት ይበልጣል። ከጌታችንና ከመቤታችን በቀር ዮሐንስ በክብር የሚበልጠው የለም። ከዚህ በኋላ ሄሮዶስ ዮሐንስን ይዞ አሰረው። ምክንያቱም ወንድምክን የፊልጲጶስ ሚስት ሄሮድያንም አታገባም እያለ ይዘልፈው ነበርና ሄሮዶስ ግን እንዳይገድለው ይፈራ ነበር። ይህም ጽድቅና ነቢይ እንደሆነ በሕዝቡ ዘንድ ስለሚታወቅና ስለሚከበር ነበር። ከዛም ወኬሚኖ ዕለተ ልደቱ ለሄሮዶስ ዘፈነ ሎቱ ሄሮድያደ በማዕከሎሙ ወአደመቱ። የሄሮድያድ ልጅ ሰሎሜ በማከላቸው ዘፍና ሄዶስን ደስ አሰኘችው። የለመነቹ የልደቱን ቀን ሲያከብር የሄሮዲያ ልጅ ሰለሜ በመሃላቸው ዘፍና ሄርዶስን ደስ አሰኘችው፣ የለመነችውንም ሊሰጣት ማለላት። እሷ አስቀድማ ከእናቷ ዘንድ ነገሩን አውቃ መታ ነበርና ወእቲ አቅደመተ አምሮ በሆበ እማ እንዲል ከእለታት አንድ ቀን ካንቺ በቀር ሌላ የምወደው እንደሌለ አምላክ እስራኤል ያውቃል፣ ነገር ግን ነቢይ ይዘልፈኛል አላት። በዚያችም ቀን ታላቅ ድንጋጤ ሆነ። የቅዱስ ዮሐንስ ራስ ከሄሮዲያድ እጅ አምለጣ ወደ አየር ወጣች። ወሰሐፍት ይህት የርዕስተ መስመጠቀ ዕረፍተ ቤት እንዲል ሁለት ክንፍ አውጥታ ግንቡን ሰንጥቃ ሄዳ ጌታ በደብረ ዘይት ሲያስተምር ሰገደችለት። ባለሽበት ተወሰነሽ አስተምሪ ያላት። በድኑም አድና የምትባል የሄሮድስ ዕቃ ጠባቂ ነበረች አስቀምጣ ለተማሪዎቹ ሰጠቻቸው። ራሱም አስራ አምስት ዓመት ስታስተምር ኑራ በሀገረ አረቢያ ሚያዝያ አስራ አምስት ቀን አርፋለች። ከዚያም ነጋዴዎች እንደ ዕንቁ ስታበራ አይተው የመምህራችሁ ራስ ከዚህ ወድቃለች ብለው ለደቀ መዛሙርቱ ነገሯቸውም። እነዚህም የካቲት 30 ቀን አግኝተው ሰኔ ሁለት ቀን በነቢዩ ኤልሳህ መቃብር ቀብረዋታል።